የቪርጎና ቪርጎ ጥምረት ከላይ ሲታይ የሆነ ጭንቀት ውስጥ ያሉ የሚመስሉት ቪርጎዎች፣ ብዙ ያልሰሩት ነገር እንዳለና የሚቆጩ ቢመስሉም፣ ከሚታሰቡት በላይ ጠንካራና አይበገሬ ተጣማሪዎች ናቸው። ጥሩ ጥምረታቸው ሁለቱ ቪርጎዎች ሲጣመሩ ተመሳሳይ ባህሪና የአኗኗር ብሂል ኖሯቸው እንደተገናኙም ውስጥ ለውስጥ ይግባባሉ። ይሄ ማለት ግን ፈጣን ጥምረት ይመሰርታሉ ማለት አይደለም። ጊዜን ይፈልጋሉ። የጋራ ድክመታቸውንና ጥንካሬያቸውን አብጠራው ያውቁታል። ሁለቱም ፍጹም አስተዋይ፣ ስጉ፣ ግልጽ የሚሆነውን የሚገምቱና ዝብርቅቅ ያሉ ናቸው። ስንፍናን የሚጠሉ ሆነው አንድ ላይ ሲሆኑ ለወደፊት ህይወታቸው ነገር ኑሮን መመስረት ይችላሉ። አንዴ ከተግባቡ በኋላ ያለመተማመን ችግር የለባቸውም። በጥምረታቸው ምክንያታዊ ሲሆኑ ለረጅም ጊዜ የሚቆይ ወዳጅነትም መመስረት ይችላሉ። አርቆ ሐሳቢ ናቸው። አንደኛቸው ለአንደኛቸው ምቾት ይተሳሰባሉ። ይህም የተረጋጋና የሰከነ ኑሮ መኖር ከመፈለጋቸው የተነሳ ነው። በአደባባይ ሰው በበዛበት ቦታ ሲሯሯጡም አይታዩም፣ ፍላጎቱም የላቸውም። እያንዳንዷ የቀን ውሏቸው በእቅድ ላይ የተመሰረተ ነው። ለሚያወጡት ወጪም ምክንያታዊ ናቸው። አስቸጋሪ ጥምረት። ብዙ ትላልቅ ግዙፍና ያልተነኩ ብቃትና ችሎታ እያላቸው ትናንሽ ነገሮች ላይ ጊዜያቸውን ያጠፋሉ፣ እንከን ያወጣሉ። ሰው ማይመለከተውን ሁሉ ይመለከተዋል ብለው ያስባሉ። በብዙ ነገር የተግባቡ ሆነው ሳላ የጋራ ስሜታቸውንና የሚሰሩትን ሥራ ለማወቅ ሲቸገሩ ይታያል። በተለይ ደግሞ የተለያየ ሥራ የሚሰሩ ከሆነ ቶሎ የመጣላት ችግር የለባቸውም። አንድ የሰው ውስጥ ከገቡ ግን ያከርታል። የሁለቱ ጥምረት የበለጠ ጠንካራ እንዲሁም በጥልቀት ስሜታቸውን ክፍት አድርገው አንዳኛቸው የአንደኛቸውን ችግር ለመቅረፍ መጣር ይኖርባቸዋል። ጥንካሬያቸውን አጠንክረው ድክመታቸውን ደግሞ አምነው መቀበልና ለማሻሻል መሞከርም ማሰብ ይኖርባቸዋል። በብዙ መልኩ ስናየው ግን ቆንጆ ጥምረት ነው። የሚኖራቸው ምርት ጥምረትን መመስረት ይችላል። ይቀጥላል። የሌሎችንም ሁሉም ጥምረቶች እንቀጥላል።